የሁለት ወር አልተከፈለንም ስንጠይቅም ጥሬ ገንዘብ የለንም ነው መልሳቸው። ዝቅተኛ ደመወዝ ተከፋዮች እየተቸገሩ ነው። በዓል እየደረሰ ነው። የመንግስት ሰራተኞች ከክልሉ የሁለት ወር ክፍያ ተቆርጦ ነው የተሰጠን። ለምን ብለን ስንጠይቅ ጥሬ ገንዘብ የለንም ነው መልሳቸው። ክልሉ የሰጠንም ማቅጣጫ ግብር ሰብስበን ከተረፈ እንዲከፈላቸው ነው። የአይክል ከተማ አስተዳደር ገንዘብ ጽሕፈት ቤት የማዕከላዊ ጎንደር ዞን የአይከል ከተማ አስተዳደር የመንግስት ሰራተኞች ከጥቅምት ወር ጀምሮ በሀገር አቀፍ ደረጃ ተግባራዊ ከተደረገው የደመወዝ ጭማሪ ላይ የሁለት ወር የተቆረጠባቸው ሲሆን ሲጠይቁም ይከፈላቸዋል እየተባሉ ሶስት ወር ቢቆዩም እስካሁን ሊከፈለን ባለመቻሉ ችግር ላይ ወድቀናል ሲሉ ለኢትዮጵያ ብዙኃን ድርጅቶች ቅሬታቸውን አቅርበዋል። የሁለት ወር ማለትም የጥቅምትና የህዳር ወር ደመወዝ ሲከፈላቸው ከእያንዳንዱ ሰራተኛ ላይ በፌዴራል መንግስት በኩል በሀገር አቀፍ ደረጃ የተደረገው የደሞዝ ጭማሪ ሳይካተትን የተሰጠን ያሉ ሲሆን የተቆረጠባቸው ሰራተኞች ብዛትም ሁለት መቶ አስር ገደማ መሆናቸውን ገልጸዋል። የከተማ አስተዳደሩ ገንዘብ ጽህፈት ቤት ተወካይ የሆኑት ወይዘሮ ማንጠግቦች በጉዳዩ ላይ ምላሽ የሰጡ ሲሆን ከክልሉ በሀገር አቀፍ የተደረገውን የሁለቱንም ወር የደሞዝ ጭማሪ አልተሰጠንም ያሉ ሲሆን ነገር ግን እንዲከፈላቸው የተሰጠን አቅጣጫ አለ ከተሳካ ብለዋል። ስማቸውን እንዲገለጽ ያልፈለጉት አንድ ቅሬታቸውን ለኢትዮጵያ ብዙኃን ድርጅት ያቀረቡት የመንግስት ሰራተኛ ያልተከፈለን የጥቅምትና የህዳር ወር በተደጋጋሚ እንዲከፈለን ጠይቀናል፣ ግን ይከፈላችኋል ከማለት ውጪ ምንም እያደረጉልን አይደለም ብለዋል። ችግር ላይ ወድቀናል የሚሉት እኚሁ የመንግስት ሰራተኛ አሁን ደግሞ በዓልም እየደረሰ ነው፣ ቤተሰብ አለን፣ ምን እንደምናደርግ ግራ ገብቶናል ሲሉ አስረድተዋል። ከዚህ በፊት ስንጠይቅ ከመጋቢት ወር ጋራ አንድ ላይ ይሰጣችኋል ብለውን ነበር። ይኸው አሁንም አልገባልንም። ሁሌም ምክንያታቸው አንድ ነው፣ ጥሬ ገንዘብ የለንም ነው የሚሉት፣ በማለት ጥያቄያቸው ሊመለስ እንዳልቻለ ነው የገለጹት። ክልልም ጠይቀን ነበር፣ ግን ምላሻቸው የከተማ አስተዳደሩ ጥሬ ገንዘብ የለኝም ብሏል ነው የሚሉን። ይህ ደግሞ በየቀኑ ከከተማ አስተዳደሩ የሚመለስልን ነው። እንደዚህ እየተባለ የሁለት ወሩን ክፍያ ለመቀማት የታቀደ ነው የሚመስለው መልስ አሰጡ ሲሉም ሁለት መቶ አስር ገደማ የሚሆኑ በተለያዩ ሴክተሮች የሚሰሩ ሰራተኞች ለችግር መጋለጣቸውን ጠቁሟል። በጉዳዩ ላይ መመለስ ሲሰጠ የአይከል ከተማ አስተዳደር ገንዘብ ጽህፈት ቤት ተወካይ ኃላፊ የሆኑት ወይዘሮ ማንጠግቦሽ በጋሻውን በጉዳዩ ላይ የኢትዮጵያ ብዙሃን ድርጅቶች የጠየቃቸው ሲሆን እኛን አይመለከትም፣ እኛ የሚመለከተን የከተማ አስተዳደሩ ብሩን ሲሰጠን እንጂ ከዛ ውጪ ምንም ማድረግ አንችልም ሲሉ ምላሽ ሰጥተዋል። አክለውም ለከተማ አስተዳደሩ ከክልሉ የተላከለት የሁለቱን ወር የደሞዝ ጭማሪ ሳያካትት ነው ያሉ ሲሆን ይህንንም የከተማ አስተዳደሩ እና የሚመለከታቸው አካላቶች ክልል ድረስ በመሄድ ጠይቀዋል ብለዋል። በሰዓቱ የተሰጠ ምላሽ ከማህበረሰቡ ግብር ሰብስቡ እና ተጠቀሙ የሚል አቅጣጫ ነው፣ እኛ የጥሬ ገንዘብ እጥረት አለብን ብለዋቸዋል ሲሉ አስረድተዋል። አያይዘውም ከክልሉ መንግስት ብሩ አልተሰጠም፣ ከዚህ በኋላ የሚሆነው ግብር ሰብስበን ትርፍ ገንዘብ ካለ ነው የሚሰጣቸው፣ ካልሆነ ግን ገንዘብ የለንም ብለዋል። እየመራን ያለነው አሰቃቂ አሰቃቂና ሞራል ገዳይ የድህነት ህይወት ለስራችን እንቅፋት እየሆነብን ነው። የጤና ባለሙያዎች በ30 ቀን ምላሽ ካላገኙ እስከ ስራ ማቆም የሚደርስ እርምጃ እንደሚወስዱ አስታውቋል። ለብዙ አመታት ተምረን እና ዋጋ ክፍለን ህብረተሰባችንን በማገልገል ላይ የምንገኝ ቢሆንም እየመራን ያለው አሰቃቂ ሞራል ገዳይ የድህነት ህይወት ለስራችን እንቅፋት እየሆነብን ነው በማለት በኢትዮጵያ የሚገኙ የጤና ባለሙያዎች ባወጡት የአቋም መግለጫ አስታውቋል። ከባዱን የህክምና ትምህርት ሌት ተቀን ተክተን በማጠናቀቅ ለብዙ ዓመታት ህዝባችንን ደከመን ሰለቸን ሳንል ስናገለግል ለልፋታችን ተገቢውን ክፍያም ሆነ ክብር አግኝተን ሳይሆን ለዚህ ያበቃንን የህዝብ አደራ እንዲሁም የሙያችን ስነ ግድ ብሎን እንደሆነ ሊታወቅልን ይገባል ያሉት የጤና ባለሙያዎቹ ሙያችን ከየትኛው ሙያ ቢልቅ እንጂ የማያንሱ ነው ሳለ የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋ እና ከሰው በታች የሆነ ኑሮ እንድንገፋ ተገደናል ብለዋል። እንደ ምሳሌ ያቀረቡትም አንድ ሐኪም ከእኩዮቹ በተለየ ሁኔታ ሙሉ ጊዜውን ለትምህርት ሰውቶ ቢወጣም በሙሰኛ ባሏቸው ኃላፊዎችና ና ብልሹ አሰራር ምክንያት በሚያሳዝን ሁኔታ ስራ የማግኘት ህልሙ የተቀጨበት ጊዜ ላይ ደርሰናል ብለዋል። በብዙ ፈተና ስራ ላይ የተሰማራ ባለሙያም መሰረታዊ ፍላጎቱን ማለትም ምግብ፣ ልብስ፣ መጠለያ ለማሟላት የማይበቃ ደሞዝ ይዞ የሰራበትን ትርፍ ሰዓት ክፍያ ለመጠየቅ ልመና መውጣቱ ኑሮውን ሲወል አድርጎበታል። ሰው በጥረቱ እና በከፈለው መስዋዕትነት ልክ ሊካስ ሲገባው በሀገራችን ግን መታከሚያ አጥቶ ህይወቱ የሚያልፈውን የጤና ባለሙያ ቁጥር ሳይጨምር በተስፋ ማጣትና ድባቴ ውስጥ ሆኖ ራሱን ስለሚያጠፋ ሐኪም ዜና መስማት የተለመደ ሆኗል በማለት ሁኔታውን አስረድቷል። የጤና ሚኒስቴር ጉዳዩን ጆሮ ዳባ ልበስ በማለቱ የተቹት ባለሙያዎቹ ሚኒስቴር ቢሮ አሁንም በግልጽ የሚታየውን አሰቃቂ ያሉትንና ከየትኛውም የዓለም ክፍል የጤና ባለሙያ የወረደ ኑሮ እንድንመራ የተደረግንበትን ሁኔታ በድጋሚ ትኩረት ሰጥቶ እንዲመለከት ጠይቋል። የጤና ሚኒስቴር ለጥያቄዎቻቸው ፈጣን ምላሽ እንዲሰጣቸው የጠየቁት ባለሙያዎቹ በ30 ቀን ምላሽ ካላገኙ እስከ ስራ ማቆም የሚደርስ እርምጃን ለመውሰድ ዝተዋል። ፈተና አልፈን ቴምፖ እየጠበቅን ባለንበት ድጋሚ በሰኔ ትፈተናላችሁ ተባልን። በሰላማዊ ሰልፍ ስንጠይቅ የተመታ ተማሪ አለ። የጅጅጋ ዩኒቨርሲቲ ምሩቀን የእኛም የመጀመሪያ ጥያቄያችን ነው። እየተከራከርን ነው። የኢትዮጵያ ተማሪዎች ህብረት ጉዳዩ ፈተና በሁለተኛ ጊዜ የተቀመጡት ተማሪዎች ውጤታቸው ቺቲግ ምልክት አለው በመባሉ ትምህርት ሚኒስቴር ሆልድ ስላደረገ ነው የዩኒቨርሲቲው ፕሬዝዳንት። የጅጅጋ ዩኒቨርሲቲ ከሶስት መቶ በላይ ነን ያሉ ተመራቂ ተማሪዎች ፈተና አልፈው ቴምፖ እየተጠባበቁ ባሉበት ወቅት ቴምፖ ተከልክለው በድጋሚ ትፈተናላቸው በመባላቸው ከፍተኛ ቅሬታ እንዳላቸው ለኢትዮጵያ ብዙሃን ድርጅት ተናገሩ። ምሩቃኑ በዘዘን እንዲህ ብለዋል። ሬግዛን ትፈትንን አልፈናል ሁለት ወራት ከቆየም በኋላ ባላወቅ ነው ነገር ቴምፖችሁ ታግዷል ተሰርዟልና፣ ድጋሚ ሪ ኤግዛም ትወስዳላችሁ ተባልን። ሁለት ወራት ሙሉ ምላሽ አላገኘንም ነበር። የተመረቃችሁ ተማሪዎች ከግቢ ውጡ እያሉ ጫና ሲፈጥሩብን ተሰብስበን ስንጠይቅ፣ ሪ ኤግዛም ነው የምትወስዱት አሉን። ፈተና ተኮራርጃችኋል ከፍተኛ ውጤት መጥቷል ነው ነገሩ። ቢሮ ለመጠየቅ ስንሄድም በፖሊስ አስገብቦ ድብደባ የተፈጸመበት ሁኔታ ነው የተፈጠረው። የተመታ ተማሪ አለ። ይሄድ ነው ለመጠየቅ ነው ያልተገባ ነገር አልጠየቅንም ከኛ ግቢ የተፈተኑ ኮሌጆች ነበሩ ጥር ላይ ከኛ እኩል እነርሱም ወስደዋል ከሀረማያ ዩኒቨርሲቲ መጥተውም ቴምፖ ወስደዋል እዚህ የተፈተኑት ለግማሹ ተሰጥቶ ለግማሹ ነው የተከለከለው ተማሪዎች ተቸግሯል ቤት ተከራይቶ የቀን ስራ እየሰራ የሚኖር አለ ለቤተሰብ አልፈናል ብለን አውርተናል ፈተና አልፈን ቴምፖ እየጠበቅን ባለንበት ድጋሚ ሰኔ ትፈተናላችሁ ተባልን በሰላማዊ ሰልፍ ስን ጠይቅ ብለዋል እኛ ጋር የተፈተኑ የጤናና የኒውትሬሽን ተማሪዎች እንግዲህ ቴምፕ ወስደዋል። የተፈተነው ግን አንድ ላይ ነው የተፈተነው፣ አንድ ላይ ነው ተኮራርጃቸዋል። የሚባል ነገር ካለ ለግማሹ ተሰጥቶ ለግማሹ ለምን ይከለከላል ብለው ቢጠይቁም አጥጋቢ ምላሽ እንዳልተሰጣቸው በመግለጽ አሁንም የአስቸኳይ መፍትሄ እንዲሰጣቸው አሳስበዋል። የኢትዮጵያ ተማሪዎች ማህበርም እንደዚህ ብሏል። ስለ ጉዳዩ ምነት የጠየቅነው ማህበሩ በሰጠን ቃል ኩረጃ በሚባል ነው የጅጅጋ ብቻ ሳይሆን የሶስት ዩኒቨርሲቲዎች ነው የተያያዘው፣ የጎንደር፣ ወለጋ፣ ጅጅጋ። የጅጅጋው በአጠቃላይ ነው ታጥፎ የነበረው ብለዋል። የጤና ተማሪዎችን ቴምፖ አስለቀናል፣ የሌሎችም ሂደት ላይ ነው ያለው። ማህበሩ የቅሬታ ሰሜን ምርመራ እየጠበቅን ነው ምክንያቱም እኛም የምናነሳው ጥያቄ ስላለ ሲልም አክሏል። ማህበሩ የኮረጁ ዩኒቨርሲቲዎች ተብለው ነው የተያዙት ያለ ሲሆን መጀመሪያ ላይ ተማሪዎቹ ተኮራርጀው ከሆነ ለምን ቅድሚያ አልተናገራችሁም ውጤት ካዩ በኋላ ለምን ይህ ሆነ ስንል ላቀረብነው ጥያቄም የእኛ የመጀመሪያ ጥያቄያችን ነው እየተከራከርን ነው ብሏል የዩኒቨርሲቲ ፕሬዚዳንት በሽር አብደላሂ ዶክተር በሰጠውን ቃል እኔ አሁን አዲስ አበባ ነው ያለሁት እየተከታተልኩ ነው ጉዳዩ ፈተና በሁለተኛ ጊዜ የተቀመጡት ተማሪዎች ውጤታቸው ቺቲንግ ምልክት አለው በመባሉ፣ ትምህርት ሚኒስቴር ሆልድ ስላደረገ ነው። ትምህርት ሚኒስቴር ጋር ገብተን ተነጋግረናል። ተማሪዎች ሙሉ በሙሉ ውጤታቸው ችግር ካለበት ይታይና የተወሰኑ ልጆች ችግር ካለባቸው ተለይቶ ይለቀቅላቸው የሚል ነው የኛም ሀሳብ የሚል ምላሽ ሰጥተዋል። ተማሪዎቹ መውጫ ፈተና እንዳለፉና ውጤታቸውን እንዳዩ ቴምፖ ለመቀበል እየተጠባበቁ ባሉበት ወቅትም ለሁለተኛ ጊዜ ተፈተኑ እንደተባሉ ነው ቅሬታ ያነሱትና ይህ አግባብ ነው የሚል ጥያቄ ለፕሬዝዳንቱ አቅርበናል። እኛም ይህን ሪፖርት ይዘን ትምህርት ሚኒስቴር በማቅረብ ስብሰባ በመግባት ተነጋግረናል ከትምህርት ሚኒስቴር ጋር ግን ይህን ነገር አይተን በኋላ ውሳኔ እንሰጣለን በማለት ነው የተለያየ ነው ሲሉ መልሷል። ፕሬዝዳንቱ አክለውም ግን መጨረሻ እንደገና በሰኔ ይፈተኑ የሚል ነው ከትምህርት ሚኒስቴር የወጣው። እኛም ተቃውሞዋለን። ችግር ያለባቸው ጥቂት ተማሪዎች ሊኖሩ ይችላሉ፣ ግን ውጤታቸው መለቀቅ አለበት የሚል ሀሳብ ነው የእኛም አቋም ነው ያሉት። ጉዳዩን ከትምህርት ሚኒስቴር እየተነጋገርን ነው። ትምህርት ሚኒስቴር ኦልሬዲ የወሰኑትን ጉዳይ አለ። እንደ ዩኒቨርሲቲው ማኔጅመንትም የተማሪዎች ውጤት በደንብ ተጣርቶ ይለቀቅላቸው የሚል ነው የእኛ ሀሳብ ብለዋል። እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ። አቶ ክርስቲያን ታደለ ከአሁን ቀደምም በስም ማጥፋት ወንጀል ፍርድ ቤት ከስሾው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሂዶ እያየ ሰላምታ እየሰጠው ነው የሚመለሰው። አቶ ዮሐንስ ቦያለው የነ አቶ ክርስቲያን ታደለና የአቶ ዮሐንስ ቦያለውን ጉዳይ የሚከታተሉ የቅርብ ሰዎች የመንግስት አክቲቪስት ሲሉ የጠሯቸውን እነ ክርስቲያን ታደለን ወንጀለኛ ናቸው ያሉትን ግለሰብ ፌዴራል ፖሊስ ማግኘት እንዳልቻለ ለፍርድ ቤት መግለጹን ተናገሩ። በዚህም አቶ ስዩም ተሾመ የተባሉት ግለሰብ በቻናላቸው እነ አቶ ዮሐንስ ወንጀለኞች እንደሆኑ በመናገራቸው እነ አቶ ዮሐንስም ከሰዋቸው ስለነበር ፍርድ ቤት እንዲቀርቡ ታዞ የነበረ ቢሆንም ፌዴራል ፖሊስ አቶ ስዩም ተሾመ ማግኘት አለመቻሉን ለፍርድ ቤት መግለጹን ነው ያስረዱት። አቶ ዮሐንስ በወያሌውና ክርስቲያን ታደለ በከፍተኛው ፍርድ ቤት ተከሰው ጉዳያቸው በመታየት እያለ አቶ ስዩም ተሾመ መጋቢት 11/2017 ዓ ም ባስተላለፉት ፕሮግራም ከተከሰሱበት ጉዳይ ጋር በተያያዘ የአማራን ወጣት አስፈጅተዋል፣ ድሽቃ መሳሪያ መግዣ ጠይቀዋል ብለው እንደ እንደነበር አስታውሰዋል። በዚህም በፍትህ ሂደቱ ላይ አሉታዊ ተጽዕኖ የሚያሳድር ህግን የተላለፈ ፕሮግራም ስላቀረቡ የፌዴራል ፖሊስ ለዛሬ መጥሪያ አድርሶት ችሎት እንዳይቀርበው ቢታዘዝም የስዩም ተሾመ አድራሻው ስላልተገለጸልኝ ላቀርበው አልቻልኩም ብሎ ምላሽ ሰጥቷል ብለዋል። ከአሁን ቀደምም በስም ማጥፋት ወንጀል ፍርድ ቤት ከስሼው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም ተደጋጋሚ ሂዶ እያየ ሰላምታ እየሰጠው ነው የሚመለሰው። ትምህርት ሳያገኝ በመቅረቱ ነው አሁንም ተመሳሳይ ድርጊት የፈጸመው። መንግስት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የሰጣቸው የመንግስት አክቲቪስት ናቸው። የአማራ ሲሆን የትም ይገኛል ደብል ስታንዳርድ ነው የፌዴራል ፖሊስ የሰጠው መልስ። ለእኛ አሳማኝ አይደለም ብለዋል። አቶ ክርስቲያን ታደለ በዚህ ጉዳይ እንዲህ ብለዋል፦ ይህ ወስፌ ሲለግም ቂቤ አይወጋም የሚለው አባባል እውነት መሆኑን ያሳየ ነው። አቶ ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተካፋይ አሜተኛ ነው። እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ። የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል ነው። እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው። እውነቱን ንገረኝ ካላችሁኝ፣ አቶ ስዩም ያልታሰረው አማራ ነኝ ስላላለ ነው ሲሉ ለፍርድ ቤቱ ገልጸዋል ተብሏል። በመጨረሻ የተከሳሾች ጠበቆች በደንበኞቻቸው ላይ የተላለፉ ፕሮግራም ህግን የተላለፈ በመሆኑ ፖሊስ ያለምንም ምክንያት አቶ ስዩምን እንዲያቀርብ ይደረግል ማለታቸውን የቅርብ ሰዎቻቸው ተናግረዋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዳያቀርባቸው ለመያዝያ 7 ቀን 2017 ዓ.ም ቀጠሮ ሰጥቷል ብለዋል። ፌዴራል ፖሊስ ፍርድ ቤት እንዳያቀርባቸው ተብለው ነበር የተባሉት አቶ ስዩም ተሾመ ከሳምንት በፊት በአሰራጩት ዩቱዩብ ቻናል ስለነ አቶ ዮሐንስ ቦያሌው ሲናገሩ በወያሌው ተንኮለኛ ነው። ከኔ በላይ ማን ምስክር አለ ያደረገው? እሰይ በወያሌው ታሰረ ብዬ ስለፎከርኩ ነው መከራዬን አይደል ያበላኝ። እሱ ምን ብዬ ስላልኩት ፋኖ ተጥቂፍታ አይፈጣም ሲል የአማራን ሕዝብ ታስበላላችሁ ሆን ብላችሁ፣ ይህ ሴራ ነው ስላልኳቸው ነው ይህ ችግር የተፈጠረው። የተለየ ወንጀል ሰርቼ አይደለም። ገዱም እሱም ጠምደው መከራዬን ሲያበሉኝ የነበረው ፋኖ ትጥቅ አይፈታም ሲሉ ይህ የድንቁርና ሀሳብ የአማራን ህዝብ ከፌዴራል መንግስት ጋር ያጋጫል፣ የማይሆን ቅርቃር ውስጥ ያስገባዋል። የአማራን ህዝብ ታስበላላችሁ፣ ወጣቱን ታስፈጃላችሁ እንዳልኩ ወጣት አስፈችተዋል። እነዚህ ሰዎች ከዛ አልፈው ታጥቀው መንግስት እንገለብጣለን ሲሉ መንግስት ገልብጦ እስር ቤት ከትቷቸዋል። ስራቸው ያወጣቸው ሲሉ ተደምጠዋል። የቪዛ እገዳ፣ ሳዑዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ ጊዜያዊ እገዳ ጣለች። ሳዑዲ አረቢያ ለኡምራ ቢዝነስና ቤተሰብ ጥየቃ የሚሰጡ ቪዛዎችን ኢትዮጵያን ጨምሮ ለ14 ሀገራት እንዳይሰጡ በጊዜያዊነት አግዳለች። እገዳው የሀጂ መገባደጃ እስከሆነው የሰኔ ወርግ አጋማሽ 2025 ድረስ። ውሳኔው የተሰጠው በሀጂ ጊዜ ያለውን መጨናነቅ ለመቀነስና ደህንነትን ለማረጋገጥ መሆኑን ተነግሯል። ቪዛ እስከ ሀጂ ማገባረጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራትም የኡምራ ቪዛ ማግኘት የሚችሉት በቀጣዩ አምስት ቀናት ውስጥ ብቻ መሆኑን ተገልጿል። ቪዛ እንዳይሰጣቸው የተከለከሉት ሀገራትም ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብጽ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ታንዛኒያ እና የመን ናቸው። ቪዛ እንዳይሰጥ የተከለከለባቸው ሀገራት ዜጎች በኡምራ ወይም ጉብኝት ቪዛ ወደ ሳኡዲ አረቢያ ከገቡ በኋላ ያለ ፍቃድ በዛው በመቆየት ያለ ፍቃድ የሀጂ ፕሮግራም ላይ ሲሳተፉ እንደነበር የተገለጸ ሲሆን ሳኡዲ ይህንን መጨናነቅ ለመቀነስ ቪዛውን መከልከሏን ተዘግቧል። በ2024 በሀጂ ወቅት በተፈጠረው መጨናነቅ እና ከፍተኛ ሙቀት 1200 ሰዎች መሞታቸውን የሚታወስ ሲሆን ሳኡዲ ያለ ፍቃድ ሀጂ ሲፈጽሙ የሚገኙ ሰዎችም ለአምስት ዓመታት ወደ ሳኡዲ አረቢያ እንዳይገቡ እንደሚከለከሉ ተናግረዋል።